እስኪ እንደ እግዚአብሔር ፍቃድ እንግዲህ ምናልባት ነገሮች ተካከላሉ ተብሎ ቢታሰብ ገለቴ ስለ ነገ ምን ታስባለች? እኔ እውነት ለመናገር በህይወት ኖሬ ነገሮች ቤተሰቤ የተመሰነቀቀሉ ቤተሰቦች በእኔ ምክንያት ሰላም ካገኙ ተመልሼ ነገም ስቴል እንደሚታየኝ ነው። በመራቶን ብዙ ሪኮርዶች ከኔ የሚጠበቁኝ ልጅ ቁጭ ብያለሁ ነጌ ለራሴም ለሀገሬም እንደገና ለማገልገል ዝግጁ ነኝ። መቼም የሰው ልጅ እግር ብቻ አይደለም የሚሮጠው። ይገርማል፣ ሰይፉ ሩጫ የአእምሮ ስራ ነው። ውስጥ ሰላም ከሌለሽ ከሌለ ማሮጥ አትችልም። ስለዚህ የሚወደው ሀገሬን የሚወደው ህዝብን እንደገና ማለት እንዲያዩኝ እኔም ፍላጎቴ ነው። ምልህ አላቅም። እንግዲህ እግዚአብሔር ምን እንደሚሰራ አበርቷት። ገለቴም በእናታቸው ያኛው እንግዲህ በሩጫ ህይወት በበርሊን ላይ አስረኛ ወጥተሽ በመውደቅሽ ምክንያት ቀነኒሳ አይዞሽ ገለቴ አለ። አሁን ደግሞ ተመልካቾች፣ በግል ህይወትሽ አሁን የምትነግሪኝ ነገር ለእኔ አዲስ ነው። ስለዚህ ያንኑ ቃል ነው የተጠቀምኩት፣ እንግዲህ አይዞሽ ከማለት ውጭ